የን አንገቱ ላይ ማተብ ያደረገ በሚሉ እንዳያሳለ እንደሚታወቀው አርሲ ለሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ናሉት፣ ሰብአዊነት በሌላቸው ሰዎች ኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። ዶክተር አብይ ምን ምን እያደረጉ ነው? ቆይ እንደዚህ ያለው ትዝ አልወደዶትም፣ ጠልቶት፣ አልንገሮት ይመለሱ። አነ እነሱና ከአንተ በላይ ምን ወጥቶት? ውሸታቸው ነው ያው። ሰባት ዓመት እኮ ገደላችሁ፣ ምን አተረፋችሁ ገደላችሁ እኮ፣ ፖለቲካዊ በሆነ ሽፋን ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጽዳት ነው ጉዳይ በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮን አስደምጣቸዋለሁ ማለት ነው። ጋይ አገዳደሉን አሳመው ጂሃድ ላይ አገኘው አንድ ካፌር የዛኔ ትገለዋል። ስትገለው ግን ካፌር ቢሆንም አገዳደሉን አሳመር ሰላም ሰላም ጠና ስጠለኝ ውድና የተከበራችሁ የንቁሆን ዲያብ ቤተሰቦች ደምናላችሁ፣ እንደምስቆያችሁ ኒ አለው። እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሻለውኝ። እንግዲህ በዚህ ቪዲዮ የምንመለከተው ብፁዕ አባታችን ብፁዕ አቡነ ጴጥሮስ በትናንትናው ዕለት እንግዲህ የአባትነታቸውን ጥያቄ ለኦርቶዶክሳያን በሙሉ ስም ጠቅሰው ጠቅላዩን ተማጽኗል የማስደምጣችሁ ይሆናል። በተጨማሪ በአርሲ ጉዳይ አሁንም ከፍተኛ ተቃውሞ እየቀጠለ ነው። ገዳዮቹን በግልጽ መጥተዋል። እንዴት እንደሚገድሉ ኮርስ እየሰጡ ይገኛሉ። ኦርቶዶክሳውያን እባካችሁ ንቁ፣ መረጃውን አትናቁ፣ ስሙ ማለት ወዳለው። ዛሬም የሟቾች ቁጥር ከፍ ብሏል። እነ ዘመልኩን ያነሱት ንግግር አለ፣ እንዲሁም የኦርቶዶክሳውያን ጉዳይ ቀላል ነው ሲል የነበረው ከዚህ ቀደም እንግዲህ በመነኮሳት ሞት ገዳማት የሽፍታ መደበቂያ ሆነዋል ሲል ምክንያት ሲደረደር የነበረው የዛሬው እየሞቱ ያሉት ኦርቶዶክሳውያን ምንድነው ጥፋታቸው? ብለን ይህን ጥያቄ አስምረንበት ልንጠይቅ ይገባል። እንደ አንድ ኦርቶዶክሳዊ ይህን ጥያቄ መጠየቅ አለብን ብዬ አስባለሁ። በዙሪያ እንግዲህ ቴሄደው ዘሩፋሄድ ሰፋ ያለ መብራሪያ ሰጥቶበታል። የማስደምጣችሁ ይሆናል። ኦርቶዶክሳውያን መረጃውን በደንብ አድርጋችሁ ሼር፣ ላይክ እያደርጋችሁ ጀምሩት። ይህን ቻናል ሰብስክራይብ ካደርጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለኝ። እንግዲህ ሰሞኑ የምንለቃቸው መረጃዎች ተደራሽነት እያገኙ አይደለም። ዩቲዩብ አንቆ ይዟቸዋል። ቪዲዮዎችን እያስተዋወቃቸው አይደለም እና ከቻላችሁ የሚያለቅስ ኢሞጂዎች ኮመንት ላይ ባታስቀምጡ መልካም ነው ብዬ አስባለሁ። ወደ መጀመሪያው ቪዲዮ እንሄዳለን። ተከታተሉኝ። አገዳደሉን አሳማው ጂሀድ ላይ አገኘው አንድ ካፌር የዛ ነ ትገልለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምሩ። አስተራረዳችሁን እንዴት ነው? አስተራረድን ማሳመር ሲባል ወሊውሒድ አሐደኩም ሸፍረተህዋል። አንድ ሰው ቢላውም በደንብ አድርጎ ያልተወደሰ ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መምህራን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም ኢትዮጵያ የእመቤታችን የአስራት ሀገር ናት አትወድም አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድን ነው? ቱርክ የቅዱስ ቆስጠንጢኖስ ሀገር፣ ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር፣ ዛሬ አንድ ክርስቲያን ለምንድን ነው የማይገኝባት? ሶሪያ የእነ ቅዱስ ኤፍሬም ሀገር ለምድ ነው ዛሬ የጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምድ ነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ፣ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተ ክርስቲያንን፣ ትውፊትህን፣ ባህልህን እንዲያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋሚ ያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ፣ አንተ መጀመሪያ ግፈኛ አትሆን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተ ክርስቲያን ሊያጠፋ እና ተባተ ሊያርክ ሀገሬ ኢትዮጵያ ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ወሊያድም ተነስቶ በእግዚአብሔር ስብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይህንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ህዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለ። ከዛም በኋላ በእጁ ሰይፍ አልነበረ። ጎሊያድ ሰይፍ ታጥቆ ነበር የመጣው። የጎሊያድን ሰይፍ አነሳና የጎሊያድን አንገቱን ቆርጦታለው አለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖች ላይ ስድብን አራኩ ብሎ ተናገረ። ሕዝብን አገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። አኘን ሲመታ ግራን ስጥ የሚባልበት ቦታ አለው። ጣላተኑ ደን የሚባልበት ቦታ አለ። እንዲሁ እንደ ዛሬዎቹ ግራኛ የመርታ ነስተው ቤተ ክርስቲያንን 15 አመት ሙሉ ሲያወድማት በዚያን ጊዜ የነበሩ ንጉስ ተነስተ ሸሸ። ብዙ ሰው ይስተራሉ፣ ብዙ አብያተ ክርስቲያናት ብዙ ገዳማትን ወደሙ። በዚያንም ጊዜ መፍቲዮን ያወቀው ልጁ ገላውዲዮስ ተነሳ። ሰይፉን ይዞ ግራኛ የመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ የመድን አሳዱ አንገቱን በጥሶታ ነው። በዚያንም ጊዜ የኢትዮጵያን ሰላማን የቤተ ክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ጉስ ገላውዲዮስ እያልን እናዘክሯለን እናከብሯለን። ለምን ካልን ቤተ ክርስቲያኑን ያወደመውን ሀገሩን ያጠፈውን ግራኛ የመድን አንገቱን በጥሶ ስለታለው። ስለዚህ ለቤተ ክርስቲያኑ ለሀገር ብለ የምትከፍለው ዋጋ ኃጢያት ተብሎ አይቆጠረም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተ ክርስቲያናቸው ስለ ሀገራቸው ብለው የከፈሉት ዋጋ በእግዚአብሔር ዘንድ በረከትን ጸጋን፣ ክብርን አሰጣቸው እንጂ ኃጢያት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢያት የሚሆነው ለራስ ፍላጎትና ለግል ጥቅም ብለም የምታደርገው ነገር እንጂ ለሀገርና ለቤተ ክርስቲያን ብለም የምትዋጋውና የምትጋደለው ተጋድሎ ኃጢያት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አጼ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዮስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀበሏል። እና ለምን ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው ተዋግተው

ብዙ ህዝቦችም አብሮት ሞቱ። ቅዱስ ሶምሶን በህይወት ከገደሉ ይልቅ በሞቱ የገደሉ በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢያት አልሆነበትም ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በእሱ ተመሰለ። ጌታችን አጋንንትን በህይወተ ስጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ ይቆጠርብህ። ይህንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል ተምረናል። ኦርቶዶክሳውያን እንግዲህ እንደሰማችሁት ነው። ወንድማችን እግዚአብሔር አክፍርልን። እንግዲህ ገዳዮቻችን በፊት ለፊት መጥተው እንዴት እንደሚታረር እያስተማሩ ይገኛሉ። እንግዲህ የአንድ ቤተ እምነት መምህራን ኡስታዞች ናቸው። እንግዲህ እነ ውሀብያ የሚባሉት ናቸው። እና ስለዚህ ኦርቶዶክሳውያን አሁንም ልንነቃ ይገባል። በአርሲ ወገኖቻችን ሞት ላይም የእነሱ እጅ እንዳለበት እነሱ እንደሆኑ እየተነገረ ነው ያለው። መረጃውን አስደምጃችሁን መለስ። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮን አመጣችኋለሁ ማለት ነው። ጋይስ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረው እና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በሉድ እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ጠል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እዛ የምለዩዋል እነሱ ናቸው እየገደሉ ያሉን ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያለው። እውነቱ ይሄ ነው። በቃ ምንም መሸሻ አስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ማለት ከዚህ በፊት ደግሞ በሀጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብሎ ሲሳለቁ የነበሩ ናቸው። ስለዚህ ኦርቶዶክስያን እንደሰማችሁት ነው። ግልጽ ነው። በቃ ምንም የሚደበቅ ነገር የለም። መጥተው በቪዲዮ እንደት እንደሚታረዱ እየነገሩ ስለሆነ ምንም የሚደበቅ ነገር የለም። እነሱ ናቸው ያደረጉት። መቶ በመቶ ፐርሰንት ወንድማችን በዛ አካባቢ ያለ ወንድም ነው ይህ መረጃ ያቀበልን ያለው ና ስለዚህ ኦርቶዶክስያን የሆንን ይህን እውነት ልንጋፈጥ ይገባል፣ ልንነቃ ይገባል ብዬ አስባለሁ። ወደ ብፁዕ አባታችን እንሂድ ኦርቶዶክሳውያን ዛሬ እንደኔ ይረክታችኋል ብዬ አስባለሁኝ። ሰባት ዓመት ሙሉ ገደልከን፣ የብፁህ አባታችን ንግግር ነው። ኦፌን አባት በቃ ዛሬ እንዴት እንዳስደሰቱኝ እስቲ ስሟቸው ላስደምጣችሁ። በማርያም ግን ኮፒ ሊንክ እንዳይረሳ። ዶክተር አብይ ምን እያደረጉ ነው? ቆይ በምን ያስደስተውታል? ይሄ ነገር ደስ ይለውታል። የህቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነወት ያንን ነገር ቃለወትን ለመቀበል ያስደስቶታል። የእነዚህ ህፃናት ሞት እንደዚያ ያስደስቶታል። ደስ ይለውታል። እሱ ያረካውታል። የሰው ልጆች ተዚያ ላይ አልጋ ሆነው ያወታል ያሉ እሱን ያያሉ። ያ ይታየውታል። እየከሰስኩ ታዲያ እስቲ ይዩት፣ እውነቱን ይዩት። አይነግሮዎትም አብረውት ያሉት ውሸታቸውን ነው ህዝብ አልወደዶትም፣ ጠልቶት አልንገሮት። ይመለሱ። አነ እነሱና ከአንተ በላይ የሚሎወት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበር። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም አደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጥት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ቆይ ስንት ቀን ነው እናትክንና እህትክን ወድም ከገልደህ የምትዘርቀው? ቆይ ስንት ቀን ነው እስኪ ልጠይቃቸው። ስንት ቀን ነው ገላችሁ የምትጨርሱት? ይኸው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ። ሶስት መቶ ስልሳ ስድስት ቀን በመግደሉ ላይ እኮ ነው ያላችሁ። ምን አተረፋችሁ ንገሩኛ፣ ያተረፋችሁትን። ከዚህ ተመለሱና ወደ ልባቸው ወደ ውስጣቸው ሂዱ፣ ቁሙና አስቡ። ስለዚህ ኢትዮጵያውያን ወገኖች? ኢትዮጵያ መውጣቱ አይቀርም ነው ምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም፣ አይቀርም እኛ አናይ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የሚሆን። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። ወኔው የሞተ የተሰለበ ሁሉን ነገር በእግዚአብሔር እያሳበበ አየህሉ ሲሉ እንዴት ትበዛለ ከአንድ ቤተሰብ ስምንት ሰው ነው የተገደለው። ቀሲስ ከአንድ ቤተሰብ ስምንት ሰው ነው የተገደለው። እንዴት ነው የሚበዛው? በአንድ ሳምንት አርባ ስምንት ሰው ነው የሞተው። እንዴት ነው የሚበዛው? በሁለት ዓመት ጦርነት አንድ ሚሊዮን ትግሬ እስካሁን የአማራ አልተቆጠረም። ምናልባት አምስት ስድስት ሚሊዮን አማራ ሞቷል። እስካሁን ገለውታል፣ አልተቆጠረም። እንዴት ነው የምትበዛው? እነሱ አራት ሚስት ያገባሉ፣ ስድስት ሚስት ያገባሉ፣ አርባ ሀምሳ ይወልዳሉ፣ እነሱ ይበዛሉ። ገዳይ እየበዛ ሟች እያነሰ ነው የሚሄደው። እውነቱ ይሄ በኢኮኖሚ ጠንካራ ናቸው። ሱቁ የነሱ ነው። ዳቦ ቤቱ የነሱ ነው። ገቢው የነሱ ነው። ባንክ ከፍተዋል። አሁ ትልቁ ነገር ደግሞ ባንክ ከፍተዋል። አብይ አህመድ ባንክ ከፍቶላቸዋል። የእስልምና ባንክ ብዙ ነው። እውነቱን እንነጋገር፣ የእስልምና ባንክ ብዙ ነው። ቆይ ልነግርህ፣ ልጨርሳለሁ። የላትም ስለዚህ መኒላው ላው እንዲሰራ አረቦቹ ብር ቢልኩ ምን ቢል ማን ያዘ ባንኩን? የበላይኛው እነሱ ናቸው፣ የበታችኛው እነሱ ናቸው። ሰይፉ ገብቶ ገብቶ ተቀምጧል በየመስጊዱ ስር ስልጠና ነው። ሆና እንዴት አንድ አሁን ብታሰማና ቪዲዮ አልክም ብዬ ነው እንጂ አንድ ምልክት መስጊድ ውስጥ የሚያስተምረው ምን እያለ እንደው ታውቃለህ? ስትገሉትን የሚዘገንን አይነት ግድያ እንዳትገሉ እንትኑ የሚፈቅደው ቁርአኑ የሚፈቅደው ዓይን አውጡ አይልም፣ ምላስ አውጡ አይልም፣ ሌላ አንጀት እንትኑ አይልም። ደስ የሚል ክብር ያለው አገዳደል ግደሉ ነው እያለ ሴንኩ ነው የሚያስተምሩ መስጊድ ውስጥ ስለ ግድያ ነው የምትማሩ አይተዋል በአደባባይ ደሴ ላይ ያሉትን የገብርኤልን ቤተክርስቲያን ለምን ነው የምናቃጥለው? እሱን አንነካውም። ሰውን የሚሆኑ ምን አድርገን እሱን መስጊድ ነው የምናደርገው እኮ ብሎ በአደባባይ የሚነጉ ተነግረዋል፣ ተነግተዋል፣ አልተነኩም። የሚመጣው ለማንኛውም ስማ ጨርሻል። መዘጋጀት ያስፈልጋል፣ መሰባሰብ ያስፈልጋል፣ መደራጀት ያስፈልጋል። እንዴት የሚለውን ራሳችሁ ሚስት ስታገቡ እንዴት ግብረ ስጋ ግንኙነት እንደምታደርጉ እንዴት ልጅ እንደምትወልዱ ያስተማረ ሰው የለም፣ ያለ ማንም ያስተማረ ሰው የለም። እየሞትክ ነው። ከሞት ለመዳን እንዴት? ጀግና ውለድ፣ አምጠህ ጀግና ውለድ። ይሄ የሚቆመው በነፍጥ ብቻ ነው። የምትከበረው በኃይል ብቻ ነው። ገዳይህን ሳይገድልህ በፊት ገድለህ ስትጥለው ብቻ ነው የምታሸንፈው። ይሄ እኔ ዘመዴ እይታ ነው፣ ምልከታ ነው፣ አቋም ነው፣ ወስባት ነው። እግዚአብሔር ኢትዮጵያ ኦርቶዶክሳውያን እንግዲህ እንደሰማችሁት ነው። ብፁዕ አባታችን አቡነ ጴጥሮስ እንግዲህ የመላው ኦርቶዶክሳውያንን ጥያቄ እንደ አንድ ኦርቶዶክሳዊ አባትነት የአባትነት ግዴታቸውን ተወጥተዋል ብዬ አስባለሁ፣ እውነት እላቸዋለሁ። ስለዚህ ሃይማኖት አባት እስከሆነ ድረስ በቃ መጠየቅ ያለብን ጥያቄ ሳንፈራ እንደዚህ መጠየቅ አለብን። ፍትህ እግዚአብሔር እንጠብቃለን። ከዛ በኋላ ከኛ የሚጠበቅብን ነገር አድርገም ማለት ነው። ብፁዕ አባታችን እግዚአብሔር ያክብርልን፣ ቃልዩት ያሰማልን ማለት ወዳለኝ በረከታቸው ይደርብን እንግዲህ የዘመርኩን ሀሳብ እንደሰማችሁ ነው። ዘመርኩን በቀለ እንግዲህ ያነሱት ሀሳብ በተለይ ኦርቶዶክሳዊ ምእመናን እፎይን የሚተከታተሉ ኦርቶዶክሳውያን በደንብ አድርጎ ከዚህ ቀደም ተነግሮናል። ምን እንደሚያደርጉ ምን አይነት ተግባር እንደሆነ በዛ ዘርፍ ያለውን በዛ ሳይድ ያለውን ነገር በደንብ አድርጎ ሲነግረን ቆይታ። ስለዚህ ደግሞ ይህ እውነት ነው፣ እኛ አልሰማ ብለን እንጂ እውነት ነው። ስለዚህ ውድ ኦርቶዶክሳውያን፣ ጥላታችንን ማን እያጠቃ እንዳለ ማወቅ ለጥንቃቄ እጅግ ጠቃሚ ነው። አሁንም ወስዳቸው ቀጥታ ወደ ጠቅላዩ ንግግር እንሄዳለን። ከዚህ ቀደም አንድ ንግግር ተናግረው ነበረ እና ከእሱ ንግግር አንስተን እኛም የምናንሰው ጥያቄ አለ። እስኪ ወደ ቪዲዮ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው በጣም ቀላል ሆኪ ኦርቶዶክሳውያን እንግዲህ ሰማችሁት ነው። የኦርቶዶክስ ጉዳይ ቀላል ነው የሚለው ንግግር እንግዲህ ያው ትሬንድ ሆኖ ሰሞኑን ከወቅታዊ ጉዳይ ጋር ተያይዞ ብዙዎች እየተነጋገሩበት ይገኛል እና ይህ ቪዲዮ የተለቀቀው እንግዲህ የዛሬ አምስት ስድስት ዓመት አምስት ዓመት መሰለኝ ሲኖዶስ በተከፈለ ጊዜ ነው። እና የተለቀቀው ያው የኦርቶዶክስ ጉዳይ ቀላል ነው ሲሉ ነበር እና እንግዲህ በዛ ሰዓት በዝቋላ አባቶቻችን ሞት ዙሪያ የተሰጠ ምላሽ አለና ገዳማት የሽፍታ መሸሸጊያ ሆነዋል የሚል ምክንያት ቶ ነበረ እና እንግዲህ አሁን ደግሞ እየሞቱ ያሉት ኦርቶዶክሳውያን በምን ምክንያት ነው የሚለውን ጥያቄ ቅድም እንዳልኳቸው እንደ አንድ ኦርቶዶክሳዊ ማንሳት አለብን ብዬ አስባለሁ። ኦርቶዶክሳውያን፣ እና በዚህ ጉዳይ ወንድማችን ቴዶ ዘሮፋይል በደንብ አድርጎ ሰፋ ያለ ማብራሪያ ሰጡበታል። ቀጣ፣ ወደ እሱ ወስዳቸዋለሁ። እነኚህስ በምን ይሆን እየሞቱ ያሉት አርሲ ላይ ኦርቶዶክሳዊ ምእመናን የትኛው ገዳም ነው የትኛው ቤተክርስቲያን ውስጥ ሽፍታ ተደብቆ ነው? ይህን ጥያቄ ማንሳት አለብን። ኦርቶዶክሳን እንደ ቀልድ ነገር እንዳታዩት። ወደ ወንድማችሁ ሄድ ወስዳቸዋለሁ። የነበረው ህዝብ ሲታረድ ምነው ዝም አላችሁ? የቱ ነበር የሚቀድሙ? ለምን ዝም አሉ? ለምን ይመስላችኋል? ፖለቲካዊ በሆነ ሽፋን ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጽዳት ነው ጉዳዩ። ኦሮሚያ ክልል ያስተዋል ነው። ይህንን በተለይ በሻሸመኔ እና በአርሲ ነገሮች ፍንትው ብለው ነው የታዩት። አማይንኮንክ ኮንክ ባለማህተብ ኮንክ ኦሮሞ ሙን አማራ ሙን ትግራይ ሙን ደቡብ ሙን አተርፍም። በቃ በዚህ ዘመን የተያዘው ዘመቻይ ነው። ርስትህን ትቀማለህ። ወላጆችህን በተለያየ አይነት ሴራ ይጎነጉኑልሃል። ወላጅ ምንጊዜም ጊዜም ከሃይማኖት በላይ ከሃይማኖት ባልተናነሰ ይቅርታ፣ የሚበላና የሚጠጣ ነገር ይጨንቀዋል። በሚበላና በሚጠጣ በሴፍቲ ኔት በውርጧት ስፖርት ወጥሮ ይዙልሃል። አንተ በተለያዩ መጃጃያ ጉዳዮች ስትጃጃል ትውላለህ። እዚህ ቲክቶክ አዋርድ ትላለህ፣ እዚህ እንትን ፋሽን ትላለ፣ እንትን የዚህን ቅሪላ ኳስ ትላለ፣ ስትዳከም ትላል። እነሱ ግን ከስር የማንነት መሰረት የሆነውን ሃይማኖት ያጸዱላል። አርሲለ አዳማጭ እንኳን የለ፣ አርሲለ ይሄ ነው የሆነው ብሎ ከልቡ ከቶ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምር የምታሰማው ጩኸት ትክክል ነው ያለ የለም። ይልቁኑ ስንት የተሰበሰቡ ስንቴ ተሰበሰቡ ይህን ርዕሰ ጉዳይ ለማስቀየር ስንቴ ተሰበሰቡ፣ ተጋጋጡ ይህንን እውነት ለመደበቅ በጣም ይገርማቸዋል። በሶዶ ሆስፒታል የአራት ዓመቱ ጻል ልጃችን ትናንትና እግሩ የተቆረጠው ከአሁን በኋላ ቪዲዮ እንዳይቀረጽ ከልክለዋል። ፎቶ እንዳይነሳ ሆስፒታሉ ተዘግቶ እንዲታከም ክፍሉ ተዘግቶ እንዲታከም ጠያቂ እንዳይመጣ አድርገዋል። የዚህን ያክል እውነት ለመክደን ነው የሚሯሯጡት የሚፋጉት። ይሄውላችሁ ዛሬ አርሲ ላይ ስለተገደሉ ኦርቶዶክሳያን ስንጮ ሞከሩ መጀመሪያ የሌላ ቤተ እምነት ሰዎችም ተገለዋል አሉ። አይ በፍጹም እዛ አካባቢ የተፈጸመው ኦርቶዶክሳዊ ጄኖሳይድ ነው አልን፣ ወጠርን። ይህን ጉዳይ በዚህ ቢሉ በዛ ብሉ ታልሆነ፣ አሁን ጎንደር ላይ ኦርቶዶክስ ማነው ሙስሊም ኦርቶዶክሳን ማነው ሙስሊም ወገኖች ተገደሉ፣ አምስት ሰዎች ተገደሉብን የሚል ደግሞ ጫጫታ አስነስተዋል። አንድ ጽንፈኛ ኃይል አለ የምታውቁት ዋብ የተባለ የመንግስት አጋዥ ባይዘው እናሚ አህመዲን ጀበል እነ ሙጂብ አሚኖ የጠቅላይ ሚኒስትሩ ጓደኞች ናቸው። በተጠና መንገድ ነው ይሄ ነገር የሚደረገው። ቀድሞ ሙጂብ አሚኖ ነግሮናል። ማን ነው አህመዲን ጀበል ነግሮናል። አሁን ደግሞ በጓደኝነት ጋርድ ተመድቦላቸው እየተንቀሳቀሱ የሚያስፈጽሙት የኦርቶዶክሳውያን ጥፋት ነው። ፍንትው ያለ ይሄ ግልጽ የወጣ ጉዳይ ነው። በሀገራችን ኢትዮጵያ በዘር ታርጋም በለው በፖለቲካ ታርጋም በለው እየተፈጸመ ያለው ኦርቶዶክሳዊ ጄኖሳይድ ነው። ይህንን ብፁህ አባታችን አረጋግጡ። ምን አሉ? የሚሰማን አካል የለም። በጣም ብዙዎቻችሁ ይህንን ድምፅ የሰማችሁት የአባቶቻችንን የአባታችንን ይህን ቃል ያደመጣችሁት በምን አይነት መንገድ ነው? አባቶቻችን ቃል አወጡ በሚል ብቻ ዘገባውም እንዲያ ይመስለኛል። በትክክል አባታችን እንግዲህ ያስቀመጡት የአባቶቻችን ድምፅ እየተደመጠ አለመሆኑን የልጆቻቸው ግድያ ሰሚ አለማግኘቱ ነው። ሴት አባታችን ያስቀመጡት እውነት ይህን ጮህን ጮህን ተከትሎ ሞታችንን የሚያቆም አካል የለም ነው እኮ ጉዳዩ። ተናገርን ተናገርን፣ ይህ የኦርቶዶክሳን ጭፍጨፋ አብቅቷል የሚል ወይም ይብቃ የሚል የለም ነው ያሉት። ግልጽ ነው ግልጽ ነው። አባታችን ያሉት ቃል ግልጽ ነው። ወይ ገብቷቸዋል፣ ገብቷቸዋል ነው ሳይገባ ነው? ዝም ብለን በየማህበረ ሚዲያ እያራገብን ያለን እንደ አባትነታችን እንደ ሃይማኖታችን መሪነት በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳላ ድርሻ እኛም መከበር እንደሚገባን መጠን መሰማት እንደሚገባን መጠን የታፈነው ድምፃቸውና ንግግራቸው ይህንን ነው የሚገልጠው። ምርጫ አጣን ያሉ አባቶቻችን ያለው እውነተኛ አባቶቻችን እንደ ብፁዕነታቸው ያሉ ያለውን እውነት ተግተን ተግተ ተግተው ተግተው ጨርሰው ተረርተው ተረርተው ተረርተው ጨርሰው አባትነታቸው እንዳይናገሩ የያዛቸው አንድ ቁልፍ ነገር ኦርቶዶክሳን ተቆጡ፣ ኦርቶዶክሳን አምፁ ኦርቶዶክሳን በማተባቸው ይመቷልና እናንተ ወስኑ፣ ማለት ነው የቀራቸው። እውነቱ ይሄ ነው እንጂ፣ አይታችኋል። በሞታችን ላይ የሚሳለቁ አካላት ምን ያክል የኦርቶዶክስ ተዋህዶ ቤተክርስቲያንን ድምፅ ጠልፈው አባቶች እንዳይናገሩ። ሂዱ የአቡነ ዲዮስቆሮስን የመግለጫ አነባበብ ተመልከቱት። እኔ ብፁዕነታቸውን በደንብ አቃቸዋል፣ በአካልም ጭምር በዚህ መንግስት የደረሰባቸውን ሰቆቃ አስለቅሰው ለእኔና ለጓደኞቼ ነግረውናል። አስለቅሰው ከሹመታቸው በፊት ቃላቸውን ቆራጥነታቸውን አጽንቼ በጥራት አውቀዋለሁ። እንደዚህ ፊት ለፊት ያየተን ሲያወሩ የወራቸው ንግግራቸውን ማዛም ማቅሰው ነው። መግለጫውን ያነበቡበት መንገድ መግለጫውን ይሄ እየተናነቃቸው የገለጹበት መንገድ ሁኔታዎችን በሙሉ ይገልጻል። ሁኔታዎችን በሙሉ ይገልጻል። ስለዚህ አሁን የሚያስፈልገው የሁላችን ንቃተ ህሊና ነው። እኔ አሁንም ደግሜ ደጋግሜ የምለው የኦርቶዶክስ ተዋህዶ እምነት ተከታይ ባለማታው ገና አልነቅ ገና አልነቃም። ብንነቃ እንዴ አይደለም ብንነቃ፣ የብፁዕነታቸው ንግግር በቂ ነበር። የብፁዕነታቸው ንግግር እኮ በቃ ምርጫ አጣን፣ ምርጫ አጣን፣ ጦን ጦን በቃ በየ ሁኔታው ደከመን ነው። የቅዱስነታቸውም እንትን ይናገራል። በነገራችሁ ላይ ሁኔታ በቃ ተጨነቁ። ከዚህ ቀደም ቅዱስነታቸው እንዲህ አይነት ነገሮች ሲያጋጥሙ ቢያንስ የሆነች ነገር የሚተነፍሱበት እድል ነበር። አንድ በህመም በህመም ሁለት በእርግና ሶስት ደጃቸው ላይ በተተከሉ ካድሬዎች ምክንያት ግን ምን ያክል እንደታፈኑ ሁኔታቸው ይታያል። የቤተ ክህነቱ የአወሳሰን ዳራ፣ የማኔጅመንት ዳራ እንዴት ጠቦ ጠቦ ጠቦ ጠቦ በካድሬ እንደተከበበ እዩት። በኦርቶዶክሳዊ አጥፊ አካላት ምን ያህል እንደተዋቀረ ተመልከቱት። ትንሽ የአባትነት ወዝና ሽታ አላቸው። የልጆቻቸው ሞት የሚያሳስባቸው እነ አቡ ብፁዓ አቡነ ናትናኤል በዚህን ያህል ደረጃ ሰሚ አለማግኘታችንን ሲገልጡ ግን ረዳ የሚገባው ብዙ ነገር እንዳለ ማወቅ አለብን። እነ አቡነ ናትናኤል እኮ ለኢትዮጵያ ምድር የሚያስፈልጉ አባቶች ነበሩ። ለምንድነው እንደሆነ ሸሽተው ሚኒሶታ የገቡት? ይገርማ ታጣጣላችሁ እንዴ? እነ አቡነ መቃሪዎስ ሸሽተው እዚህ ምዕራብ ካናዳ የከተሙት ለምን ይመስላችኋል? እውነትን የሚገልጡ አባቶቻችን እየሸሹ ከሀገር እየወጡ ሌላ ሌላ ቦታ አስተዳደርነት እንትን እያሉ ያሉት ለምን ይመስላችኋል? ስለ ከበደ ነው። በእነዚህ አለማት አሁን በጠራውላችሁ እኔ ምዕራብ ካናዳን እዚሁ አውቀዋለሁ። የደብር አስተዳዳሪዎች በቂ ናቸው ላለው እንቅስቃሴ ማለት እና የተወሰኑ ባራኪ አባቶችን ካገኘ የተለየ የማኔጅመንት ስልት አይፈልግም። እንደነ ብፁዓ አቡነ ናትናኤል አይነት ለኢትዮጵያ አቅም የሚሆኑ አባቶች ተሰደው ያሉት በእንዲህ ያሉ ሻጥሮች ምክንያት። ስለዚህ መላው ባለማተቦች ጨከን እንበል። እኔ እውነቴ ነው ምነግራችሁ። እናንተም በኮሜንት የምጽፏቸውን ነገሮች አብላልቶ መናገር ቀላል እንደራጅ እንዲንሆን እንዲንግባ ማለት ይቻላል፣ ግን እንጨክን። መጀመሪያ ለሃይማኖታችን እንጨክን። ከስኳር ከጤፍ ከስንዴ ከሌላ እህላ እህል ላሳነስናት ሃይማኖታችን ላሳነስ ነው ማተባችን ትኩረት እናድርግ። ሲሰብሩን፣ አንሰበር። በነገራችሁ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ላማኞች በዚህ ሰዓትና በዚህ ዘመን እንደ መንግስት ጨካኝ የለ፣ እንደ መንግስት አሸባሪ የለ። ህጋዊ ወንበርን ይዞ ይህ ህጋዊ በሆነ መንገድ ባለማህተቦችን የሚጨፍት የሚጨፈጭፍ እንቅስቃሴያችን የሚነጠው አሁን ሰሞኑን የያዝ ነው የማህበራዊ ሚዲያ ዘመቻ የትዊተር የፌስቡክ የዩቲዩብ የመሳሰሉ ዘመቻዎች መሬት መውረድ የሚችሉት እኛ መንቃት ስንችል። ወይም ጥቅም የሚሰጡት እኛ መሬት ወርደን ስንነቃ በተግባር የተደገፈ እንቅስቃሴ ውስጥ ገብተን አሸናፊነትን ስንላበስ። ኦርቶዶክስ አቲትዩድ ሀምሳ ሆነው እየገደሉን ሁለት ሆነው በሚያጃጅሉን መሞኘት የለብን። ሀምሳ ሆነው በሚያጸዱን መካከል አንድ ሀጂ ሙፍቲ ስለተገኙ ተብሎ በዛ ደረጃ ጮቤ የረገጡ የሆነ ተስፋን ማለም አድን ሀምሳ ሆነው እያጠፉን እንደ አቤል አቡን አይነት እማይነጥፍን ዘላለማዊ የሆነ እረፍት እንድናገኝ የሚታገሉልን ሰዎች ስላሉ መሸወድ የለብን። በሁለት አባቶች ትቅቅፍ የተለያየ ቤተ እምነት ትቅቅፍ፣ መንግስት ይህንኑ ነው እያደርገ ያለ። በነገራችሁ መንግስት ይህንኑ ነው የሚጫወተው። እኛ ይህን በዚህ ደካሞች እንደሆነ ስለሚያውቁ እዩ፣ እዚህ ጋር ይታያቸዋል። ካህኑ አሉ ሼኮዋል። እንደዚህ የውሸት ማስተቃቀፍ እያስተቃቀፈ ሰላም እንደሆነ እያስመሰለ ከስር ከስር ኦርቶዶክሳዊ የሆነ ጥቃትን ይፈጽምብናል። በደንብ እናስተውል። ብፁዕነታቸው ያሉት አንድና አንድ ነገር ነው። የሚሰማን የለም ቋቃሉ ይሄን በየሁኔታው እንንቃ፣ በኢኮኖሚያዊ ጉዳዮች እንንቃ። ለምንድን ነው የማንነቃው? ለምንድን ሁሌ ጎትጓችን? ምን ፈልገው የት ገንዘብ እያፈሩ የት እንደሚገሉን እያወቅን ለምንድን ነው እንደ ኦርቶዶክስ ያነቃነቃ ማን? እኔ እንደዚህ የምትጠብቁ ሰዎች ትገርሙኛላችሁ። እንድራጅ የሚለውን በማህበራዊ ሚዲያ መቼም ልነግራችሁ መቼም እዚህ ጋር ስድስት መቶ ሰው ቢያቀኝ እኔም ማቆ ምናልባት 70 ሰው መቶ ሰው ሊሆን ይችላል። የማህበራዊ ሚዲያው ዓላማ መንገር ነው። ወቅቱ እየጨከነበት ያለውን ላይን ማመላከት ነው። ጥናት አድርጎ ይህንን መዘገብ የን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳለ። እንደሚታወቀው አርሲ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ እየተገደሉ ነው አሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ለሚደረገውን ጭፍጨፋ እናወግዛለን። በዚህ አረመናዊ ተግባር ዘመድ ወገኖቻችሁን ያጣችሁ ሁሉ አምላክ መጽናናቱን ይስጣችሁ። ስለዚህ ይህ ቪዲዮ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልን።